ጭርር ብሎ የሚያለቅሰው ህፃኑ ልጅ ተናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ፣ አለይሂ ሰላት ወሰላም፣ ኢብሊስ ለዒን ላዕነቱ ላሂ አለይህ፣ እያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል፣ ማለት ነው አጠገቡ ይቆማል። ልክ ዱብ ሲል በንቁንጥጫ ይዞ ልምዝግ ያደገዋል። ርር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድነው እንደዛ የሚባለው? ሸይጧን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል። በጥፍሩ እንደዛ አጣብቁ። ሲንግል ቨርስ ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አሰጡኝም፣ አንዲት አንዲት በርስ አሰጡኝም። የክርስቲያኖች አምላክ ጥንቆላን እንዳስተማረ ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችሁ ያላችሁ ስህተት ነው። በእኛ ዘንድ ጥንቆላ፣ ሟርት ድግምት አይሰራም፣ የተመተና ነው በክርስቶስ ኢየሱስ ስም። ፊልጵስዮስ ምዕራፍ ሁለት ቁጥር ዘጠኝ እስከ አስር በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበርከካሉ። ኢየሱስ ስም ኃያል አምላክ ሁሉን መግዛት የሚችል ሁሉን ማድቀቅ የሚችል ሁሉም መተባበር የሚችል ነው። በእርሱ ለሚያምን ይዘላለም ህይወት የሚሰጥ ዮሐንስ ምዕራፍ 3 ቁጥር 16፣ በእርሱ ለሚያምን ይዘላለም ህይወት የሚሰጥ ነው። በእኛ ዘንድ ድግም ሟርት አይሰራም፣ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል፣ አጋንንትም በስም ያወጣሉ ይላል። ያስም ማን ነው ከስም በላይ ከስሞች ሁሉ በላይ ሆነ፣ ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን፣ የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ሆይ ብለን የምንጠራበትን መንፈስ ተሰጥቶናል። አዎ። ያ አባት ነው። ጌታዬን እኔ አባቴ እለዋለሁ፣ አምላኬን አባቴ እለዋለሁ፣ ፈጣሪን አባቴ እለዋለሁ። አንተ አትችልም። ማቴዎስ 6 ቁጥር 9 ሉቃስ 11 ሉቃስ 11 ቁጥር 2 ዞትር በጸሎቴ አባታችን ሆይ እንለዋለን። የአባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳይያስ 9 ቁጥር 6 አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል ሁሉም መተባበር የሚችል ሁሉም ማድቀቅ የሚችል አጋንንት በስሙ የሚንበረከኩለት ማን ነው? ክርስቶስ ነው ወዳጄ። ና ወደ ህይወት፣ ና ወደ ብርሃን፣ ከጨለማ ውጣ። በሞቱ አድኖናል። በሞት የጠብ ግድግዳን አድቅቆ ሰባብሮልናል፣ ከፍቶልናል ከሴጣን ስርዓት ነፃ ኢሳይያስ ምዕራፍ 53 ላይ ከቁጥር 1 ጀምረን አንብበው። በርሱ ሞት እኛ ህይወት አግኝተናል። በርሱ ሞት እኛ ሴጣንን ድል አድርገናል። ሴጣንን እንቀጠቅጠዋለን። እኛ ላይ ኃይል የለውም፣ ብርታት የለውም፣ ስልጣን የለውም። እኛ የክርስቶስ ነን፣ እኛ የብርሃን ልጆች ነን። እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዳቢሎስ ልጆች ናችሁ ይላል። ስለ እነኛዎቹ ሲናገር የእርሱን ሥራ ልታደርጉ ትወዳላችሁ። አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ እንዳትሰናከሉ ተጠንቀቁ ይላል። የሚገድሏችሁ ይመጣሉ ይላል። ያድሏችኋል ይላል ሲያሕዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል በማረድ እግዚአብሔርን አታገለግልም ፈጣሪን አታስደልድስትም በማረድ ና ወደ ብርሃን ከአጋንንት ስራት እንድወጣ ናውጣ ከዚህ ጨለማ ውስጥ ክርስቶስ ብርሃን ነው አጋንንት በስሙ የሚንቀጠቀጡለት ኃያል አምላክ ነው ፍቅር ነው እኛም በፍቅር ነው የምንከተለው እንደሚታረዱ በጎች ተቆጠርን ይላል ሮሜ 8 ቁጥር 36 ጀምሮ ዞትር ደማችንን እያፈሰስም የምንከተለው የገባን እውነትን አለ ነው። የዳቪሎስ መጫወቻ አንሆንም። በእኛ ዘንድ ድግምት ሟርት አይሰራም። የተመታ ነው አባቴ። ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅጠት አለበት። እንግባስ ወደ እናንተ መናገር አንፈልግም ነበር ግን ክፉት አናግሩን አላችሁ። በሁሉም እንደ ሀዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል ሳያል ቡሃሪ 32 ሳያል ቡሃሪ 3269 ላይ ተዘገበ ነው። ሱና ዶት ኮም ላይ ገባና ሰርች አድርገው ታጣው። ናና ጠይቀኝ ቡኩ ካለ ቡክ ነንበሩ እነግርሃለሁ በኋላ። ሁሉም ሙስሊም ሲወለድ ሴጣን አለበት ይላልኩ አዲስ ታዲያ አስቀድሞ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ ምትለው እና አሁን እኔ መከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ ሁሉም ሙስሊም ስትወለዱ ጀምሮ ህፃን ሊም ያለቅሰው ሴጣን ስለሚነካው ነው ይባላል። ሳይ ሙስሊም ስምንት ዐሥራ አራት ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም። በዚህ አንተ ስታለቅስ እዛ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው እኔ ያስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና እነሱም ኢሳና ማርያም። ከዛ ውጪ ሴጣን ያልነካው አምጣልኝ እስኪ፣ የለም። ሁሉም ላይ ክርስቲያኖች መተት አርገውባቸው ነው ሴጣን የነካቸው። ይህም የተዘገበልን ነው፣ ሳይ ሙስሊም አይምን ሳይ አልቡሃሪ 32 86 ላይ ያለ ሀዲስ ነው። ማታ ትተኛ አለ። ማታ ስትተኛ ሴጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል ቋጠሮ ያስቀምጥብህና ነቅተህ ከተነሳህ አንደኛውን ቋጠሮ ያነሳል። ተጣጣብክ፣ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳይሃል ቡሃሪ 3269 ላይ የተዘገበ አዲስ ነው። እናንተ በተኛ ቁጥር ነው ሰይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳህ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሴጣን ይሸናል ሊጸዳዳባል ይላል እኮ አዲስ ሳይል ጓሪ 32 ሰባ ላይ የተዘገበ አዲስ ነው። ሴጣኑን እኔ እልክ የሆነው ሽንቱ የሚሸናብመቶ በመጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ፍጫ ውዱ ታደርጋለህ። ምክንያት ሴጣን እዚኛው ፓርት ላይ ያድራል ስለምትባል ነው። ሳይል ጓሪ 32 ዘጠና አምስት ላይ የተዘገበ አዲስ ነው። ስታዛጋ ብለህ ስታዛጋ ከሴጣን ነው ይልሃል። አንተ እንድታዛጋ ነው ሴጣን ልኬብህ ነው ይስቅብሃል። ሴጣን አንተ ስታዛጋ ይልሃል። ሐዲስህ ሳሂህ ቡኻሪ 3289 ላይ የተዘገበ ነው። አህያ እንኳን የሚጮኸው አህያ ወንድ አህያ ቢጮ ሴት አህያ አይቶ ነው እኛ የምናውቀው ወይም ጠግቦ ነው የሚያናፋው። ግን ሐዲስህ ምንድን ነው የሚለው ነው ሴጣን አይቶ ነው ነው የሚለው ስለዚህ አንድ ሀያ በጨወ ቁጥር ነው ሰይጣን ልክ የበን ነው ሳይህ አልቡሃሪ 303 ላይ የተዘገበ አዲስ ነው። በጣም የሚያስቀው ኒቃቢስ ሴቶች ሙስሊሞች አብዛኞቹ ወድቃሉ። ለምን? ጅኒ ስላለባቸው ነው። ጅኒ ወንድማችን ነው ጅኒ ዘመዳችን ነው ትሉ የለ እንዴ? አቧይደር ብሎ የለ እንዴ? እስቲ ሶላስ ሰግድ ፈስን ከፈሳ ምክንያቱም ምን እንደሆነ ታውቃለህ? አዲስ ምንድን ነው የሚለው በጀርባ ከተኛ አይኔም በሆድ ከተኛ። ወንዶች እንዳይተኙ የሚፈቀድ የሚከለከሉት ለምንድን ነው? ሴቶቹን ሴጣን ይገናኛቸዋል ይላል እንዴ። ድግምትን ያስተማረውስ በእስልምና አላህ ራሱ አይደለም እንዴ? እሺ፣ ሰባት የምር የበላ ድግምት አይነካውም ብሏል ነብይ። ሳይ አል ቡሃሪ 54 45 ላይ ሰባት የምር ለምን አሰጧቸው? ከድግምት እንዲድኑ ወይንስ ድግምት የምታስጥሉት ንጹሐንን በማረድና በመግደል በማስፈራራት ነው። ይሄ ለጽንፈኞች ብቻ እንዲደርስ ነው። ሁሉንም አይመሰው ልጅ በተወለደ ቁጥር አሉ ማንኛውም ህፃን በሚወለድበት እለት ልክ ከእናቱ ወዱ ወጥቶም ድር ዱብ ሲል ው ብሎ ይጮኋል። ያኔ ይሄ ማንም እንግዲህ አይቀ ህይወት ካለው ሙቶ ከሆነ ነው የማይጮኸው። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮኋል የግድ ማለት ነው። ያኔ ምስጢር አናውቅም ነበር። ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ተእናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ። ነቢዩ አለይሂ ሰላት ወሰላም ኢብሊስ አለዒን ለዕነቱላሂ ዓለይህ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በእንቁንጥጫ ይዞ ልምዝግ ያደርገዋል። ርር ብሎ ያለቅሳል ልጁ ማለት ነው። ለምንድነው ነው እንደዛ የሚባለው? ሸይጧን ቆንጥጦት ነው አሉ። እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል በጥፍሩ እንደዛ አጣብቆ ሒነ ይውለዱ በተወለደ ቁጥር ማንም ልጅ ይህን እጣፈንታው ነው ማለት ነው።